ከዓለም ታሪክ በስተጀርባ ያሉትን ታላላቅ ውሳኔዎች እናስብ። ጦርነት ሰብዓዊ ሕይወትን፣ ሀብትንና ሰላምን የሚነጥቅ አስከፊ ተግባር ነው ወይስ ለነጻነትና ለሕልውና አስፈላጊ የሆነ የመጨረሻ አማራጭ? ለዘመናት ይህ ጥያቄ የሰው ልጆችን አእምሮ ሲያስጨንቅ ኑሯል። በዛሬው ቪዲዮ የዓለምን አካሄድ የቀየሩ አራት ታላላቅ አሳቢዎችና መሪዎች የጦርነት ምንነት እንዴት እንደተመለከቱት በጥልቀት እንመረምራለን። የመጀመሪያውም ሱን ቱንዙ ከክርስቶስ ልደት በፊት በስድስተኛው ክፍለ ዘመን የኖረ ታላቅ ቻይናዊና ወታደራዊ ፈላስፋና ጄኔራል ነበር። ዘ አርት ኦፍ ዋር የተሰኘው መጽሐፍ የዘመናት ሁሉ የጦርነት ስትራቴጂ መሠረት የሆነ መጽሐፍ ደራሲ ነው። የእሱም አባባል የጦርነት ታላቅ ጥበብ ጠላትን ያለ ውጊያ ማስከበር ነው። የሱን ቱንዞው ፍልስፍና ዋና ነጥብ ውጊያ የሽንፈን ምልክት እንጂ የስኬት መጀመሪያ አለመሆኑ መቀበል ነው። እሱ ዘንድ ጦርነት የመጨረሻውና በጣም ውዱ አማራጭ ነው። ሱን እነዚህ ሶስት የጦርነት ጉዳቶችን ይዘረዝራል። ኢኮኖሚያዊ ጫና፣ ውጊያ ሁልጊዜም ብዙ ዋጋ ያስከፍላል። ወታደሮችን፣ መሳሪያዎችን፣ ሀብትንና ጊዜን ያባክናል። ያለ ውጊያ ማሸነፍ ማለት እነዚህን ሁሉ ሀብቶች በማስቀመጥ የራስን አገር ጥንካሬ መጠበቅ ማለት ነው። የሞራል ውድቀት በጦርነት ውስጥ ወታደሮችም ሆኑ ሲቪሎች ይሞታሉ፣ ይቆስላሉ፣ ጄኔራሎችና ወታደሮችም ይዳከማል። ያለ ውጊያ ሲገበር ግን የሁለቱም ወገን ሞራል ሳይጎዳ ሰላማዊ ሁኔታ ሊፈጠር ይችላል። የረዥም ጊዜ ስብራት፣ ጠላትን በጉልበት ሲያሸንፉት ጥላቻን በቀልን ይወልዳሉ። ያለ ውጊያ በብልሃት ሲያስገብሩ ደግሞ የጠላት ህዝብና አመራር በቀላሉ ተባብሮ የሰላምን ጊዜ ይቀበላል። ያለ ውጊያ ለማሸነፍ ስንቱን የሚጠቀማቸው ቁልፍ ዘዴዎች አሉ። እነዚህም በዋናነት ስለ እውቀት ስነ ልቦናና ብልሃት ያጠነጥናሉ። የጠላት እቅድና ትስስር ማፍረስ፣ ጠላትህ ከመንቀሳቀሱ በፊት ምን እንደሚያስብና ከማን ጋር እንደሚተባበር ማወቅ ትልቁ ጥበብ ነው። የጠላትን ስትራቴጂ ማበላሸት ወይም ከአጋሮቹ መነጠል ከጦርነት ይበልጣል። ስነ ልቦናው ጫና፣ ጠላት እጅግ በጣም ጠንካራ እንደሆንክ እንዲያስብ ማድረግ ወይም ደግሞ በተቃራኒው ማነህ ብሎ እንደሚያምን በማድረግ ተሳስቶ እንዲንቀሳቀስ መጋበዝ። በዚህ መንገድ ጠላት በራሱ ስህተት ወይም ስነ ልቦና ሽብር ምክንያት ተስፋ ቆርጦ ይገብራል። አቅርቦት ማቋረጥ፣ የጠላትን የጥንካሬ ምንጭ የሆኑትን ነገሮች፣ ምግብ፣ ውሃ፣ ገንዘብ፣ ወታደራዊ አቅርቦት ማድረግ ወይም ማስቀየስ። ረሃብና እጥረት ጦርነት ከማንኛውም ውጊያ የበለጠ ያዳክማል። ሁኔታዎችም መቆጣጠር። ቱን ዙ እንደሚለው በጦርነት ውስጥ መሳተፍ ያለብህ ስታሸንፍ ብቻ ነው። ውጊያው ከመጀመሩ በፊት የማሸነፍ ዕድልህ መቶ በመቶ መሆኑን ካረጋገጥኩ በኋላ ብቻ ውጊያ ግጠም። ነገር ግን ያለ ውጊያ ማሸነፍ ሲቻል ያኛው ታላቅ ጥበብ ነው። በቀጣይም ካርል ቮን ክላውዝዊትስ በ18ኛውና በ19ኛው ክፍለ ዘመን የኖረ ጀርመናዊ ጄኔራልና ወታደር ቴዎሪስት ነው። ኦንዋር የተሰኘው መጽሐፍ ዘመናዊ የጦርነት ፍልስፍና ቀርጿል። የእሱም አባባል ጦርነት በሌላ ዘዴ የፖለቲካ ቀጣይነትን ለማረጋገጥ ብቻ ነው። ጦርነት ከፖለቲካው ዓላማ ነፃ ሆኖ በራሱ የሚቆም ክስተት ሳይሆን የፖለቲካ መሳሪያ መሆኑን ያመላክታል። ጦርነት የሚካሄደው የፖለቲካ ፍላጎቶችን ለማሳካት እንጂ ዝም ብሎ ለመዋጋት አይደለም። ስለዚህ የጦርነት መጠንና ግብ የሚወሰነው በፖለቲካዊ ፍላጎት ነው ብሎም ያምናል። የክላውዝዊትስ አባባል ከመቶ ዓመታት በላይ ያለፈው ቢሆንም በዘመናዊ ዓለም የፖለቲካና የጦርነት ግንኙነት ላይ ያለው ፋይዳ እጅግ ጥልቅ ነው። አባባሉን በጥልቅ ስንመለከተው የሚከተሉትን ቁልፍ ነጥቦች ይይዛል። የመጀመሪያውም የፖለቲካ የበላይነት፣ ጦርነት እንደ መጀመሪያው ዓላማ ሳይሆን የፖለቲካው መሳሪያ ወይም ተተኪ ሆኖ ያገለግላል። ክላውዝዊትስ ጦርነትን የፖለቲካ መስተጋብር እንደ አንድ ክፍል ነው የሚመለከተው። ሁለተኛውም ጦርነት ትርጉም የሚያገኘው በፖለቲካዊ ግቡ ነው። ግቡን የሳተ ጦርነት ትርጉም አልባ ነው። ለምሳሌ አንድ ሀገር ግዛቷን ማስፋት ከፈለገች ይህ የፖለቲካ ዓላማ ሲሆን፣ ጦርነት ደግሞ ይህንን ዓላማ ለማሳካት የሚመረጥ ሌላ ዘዴ ነው። ሦስተኛውም ጦርነት እንዴት መካሄድ እንዳለበት የሚወስነው ፖሊሲ ነው። የፖለቲካ ፍላጎቱ አነስተኛ ከሆነ ጦርነቱ መጠን አነስተኛና የተገደበ ይሆናል። ፍላጎቱ ወሳኝ ከሆነ ጦርነቱ ከፍተኛና ሁሉን አቀፍ ሊሆን ይችላል። ክላውዝዊትስ ጦርነትና ፖለቲካ የማይነጣጠሩ እንደሆነ አጥብቆ ያምናል። ጦርነት ራሱን የቻለ ሕግ የለውም። የጦርነት ሎጂክ የፖለቲካ ሎጂክ ተገዢ መሆን አለበት። ወታደራዊ ስልቶችን፣ እንቅስቃሴዎች ከፖለቲካዊ ዓላማ ውጭ ከተሰሩ ከዋናው ግብ ሊያፈነግጡ እና ትልቅ ስህተት ሊፈጥሩ ይችላሉ። የፖለቲካው ዓላማ የጦርነቱን ተፈጥሮ ይለውጣል። የአንድ ጦርነት ግብ ግዛትን መቆጣጠር ስርዓትን መቀየር ወይም የሀብት ምንጭን መያዝ ሊሆን ይችላል እነዚህ የፖለቲካ ዓላማዎች የጦርነቱ ባህሪ ለምሳሌ የአየር ጥቃት የሽምቅ ውጊያ ወይስ ሁሉን አቀፍ ዘመቻ ምን መሆን እንዳለበት ይወስናሉ የውስጥ ግጭቶች ዛሬ የሚካሄዱት የውስጥ ጦርነቶች አመጾችና የሽምቅ ውጊያዎች እንኳን የሚነሱት በዋናነት በፖለቲካዊ ኢኮኖሚያዊ ወይም ማህበራዊ ፍላጎቶች ነው ጦርነት የዚያ ፍላጎት መገለጫ ነው። ስኬታማ የውጭ ግንኙነት ሁልጊዜም በክላውዝዊትስ አስተሳሰብ ላይ የተመሰረተ ነው። ጦርነት ሳይጀመር በድርድር መፍትሄ መፈለግ የመጀመሪያው ፖሊሲ ነው። ድርድሩ ሲያቅተን ወይም የፖለቲካ ዓላማ ሌላ መንገድ ሲጠይቅ ሌላው ዘዴ የሆነው ጦርነት ይመጣል። ጦርነት የሚቆመው ወታደራዊ ድል ሲገኝ ብቻ ሳይሆን የፖለቲካው ዓላማ ሲሳካ ነው። ጦርነቱ የሚያበቃለት ዓላማውን በመሳሪያም ሆነ በድርድር ሲያገኝ ነው። በአጠቃላይ ክላውዝዊትስ ጦርነቱን ከፖለቲካ አይለየውም። ጦርነት እንደ የተናጠል ወታደራዊ ክስተት ከመታየት ይልቅ የፖለቲካውን የመጨረሻውና የኃይል እርምጃ እንደሆነ አጽንኦት ይሰጣል። ስለዚህ የትኛውን ጦርነት ከመካሄዱ በፊት ወታደራዊ አዛዦች ከፖለቲካ መሪዎች ጋር መቀናጀት፣ ለምን እየተዋጋን ነው እና ምን ማሳካት አለብን የሚለውን ጥያቄ በግልጽ መመለስ አለባቸው ብሎ ያምናል። የአሜሪካ የጦር ጀነራል እና የሁለተኛው የዓለም ጦርነት የአላይድ ኃይሎች ከፍተኛ አዛዥ የነበረ እና በኋላም የአሜሪካ 34ኛው ፕሬዝዳንቱን አገልግሏል። ዲዋይት ዲ አይዘንሃወር የእሱም ዋና አባባል የተሰራ እያንዳንዱ የጦር መርከብ፣ የተተኮሰ እያንዳንዱ ጠመንጃ፣ የተወነጨፈ እያንዳንዱ ሚሳኤል በመጨረሻ ፍቺው ከተራቡት፣ ካልተመገቡት፣ ካልታከሙትና ካልለበሱት የተሰረቀ ነው ማለት ነው ብሎ ያምናል። አይዘን አይዘንሃወር እነዚህ ሦስት የጦርነት ጉዳቶችን ይዘረዝራል። የሀብት አለመመጣጠን እያንዳንዱ ትልቅ ወታደራዊ ወጪ ጠመንጃ፣ መርከብ፣ ሚሳኤል ሲገዛ በሌላ በኩል ሰዎች የሚያስፈልጋቸውን አስፈላጊ ነገሮች ምግብ፣ ልብስ፣ መኖሪያ የማግኘት ዕድላቸው ይቀንሳል ማለት ነው። የሞራል ውግዘትን ያስከትላል። ወታደራዊ ጀግናና ከፍተኛ የጦር መሪ የነበረ ሰው ወታደራዊ ዝግጅትን በድሆች ላይ እንደተፈጸመ ስርቆታ አድርጎ መግለጹ የንግግሩን ክብደት ይጨምራል። ጦርነት እና ከመጠን ያለፈ ወታደራዊ ወጪ የሞራል ውድቀት እንደሆነ አድርጎ ያሳያል። የቅድሚያ ጥያቄ መመለስ አይዘንሐወር መንግስታት በሰላማዊ ጊዜ ወታደራዊ ወጪ መቀነስና ገንዘቡን በትምህርት በጤናና በዜጎች ደህንነት ላይ እንዳተኩሩ ጥሪ አቅርቧል። በአጠቃላይ የአይዘንሐወር ንግግር ወታደራዊ ጥንካሬን ከሰላማዊ ሰብአዊ ልማት ጋር ማጣጣም አስፈላጊ መሆኑን የሚያሳይ ዛሬም ድረስ ጠቃሚ የሆነ ጥልቅ የሰላም ጥሪ ነው። ዊንስተን ቸርችል በሁለተኛው የዓለም ጦርነት ወቅት የእንግሊዝ ጠቅላይ ሚኒስትር ነበር። እሱም ጦርነትን በተመለከተ ያለው አቋም ጦርነት በሰዎች ሕይወት ላይ ከፍተኛ ዋጋ የሚያስከፍል ነገር ነው። ነገር ግን አንዳንድ ጊዜ ለነፃነትና ለክብር ሲባል አስፈላጊ ይሆናል። ቸርችል የጦርነት አስከፊነት፣ ስቃይ እና ከፍተኛ ሰብአዊ ኪሳራ ምን ያህል እንደሆነ በሚገባ ያውቅ ነበር። ሁለተኛው የዓለም ጦርነት በቅድሚያ ሊቆም ይችል ነበር ብሎም ያምን ስለነበረ አላስፈላጊው ጦርነት ብሎ ይጠረዋል። ይሁን እንጂ ቸርችል ዓለም አቀፋዊ ጥፋትን ለመከላከል የሚደረግ ጦርነት ሊከፈል የሚገባው ዋጋ ነው ብሎ ያምን ነበረ። እንደ ናዚያም ባገነንነት ፋሺዝም ያሉ ክፉ ኃይሎችን ለማስቆም ብቸኛው መንገድ ጥንካሬና ጦርነት ነው ብሎ በጽኑ እምነት ነበረው። ከአምባገነት ሥርዓት ለመላቀቅ ለምሳሌ በሂትለር የሚመራው ናዚ ጀርመን ለመከላከል መዋጋት ማለት ለግለሰቦችና ለሕዝቦች ሁሉ የኑሮ ነፃነት መታገል ማለት ነው ብሎም ያስብ ነበረ። በአጭሩ ቸርችል ጦርነት መጥፎ ነገር ቢሆንም ከክፋት ጋር ለመፋለምና የሰው ልጅ የመጨረሻ ክብርና ነፃነት ለማስጠበቅ የማይቀር ወይም አስፈላጊ የሚሆንበት ጊዜ እንዳለ ያምን ነበረ። በመጨረሻም ቸርችል ጦርነትን ለነፃነት አስፈላጊ መስዋዕትነት አድርጎ ሲመለከተው፣ አይዘንሃወር ግን በሰዎች ሕይወት ላይ የሚያስከትለውን የሀብትና የሞራል ውድቀት አጥብቆ ኮንኗል። ሱንቱንዙ ውጊያን የመጨረሻ አማራጭ አድርጎ ያለ ውጊያ ማሸነፍ እንደሚቻል ሲያስተምር፣ ክላውዝዊትስ ደግሞ ጦርነትን ፖለቲካ ዓላማዎች ጋር የማይነጣጠል መሳሪያ አድርጎ አቅርቦናል። እነዚህ አመለካከቶች ዛሬም ቢሆን የዓለም መሪዎች ግጭቶችን በሚመለከቱበት መንገድ ላይ ትልቅ ተጽዕኖ አላቸው። በሚቀጥለው ቪዲዮ እንገናኝ። ለጊዜው እናመሰግናለን። መልካም ጊዜ